የአርባ ዓመቱ የእንግሊዝ ዜግነት ያለው የህንድ ተወላጅ ቪሽዋሽ ኩማር ራሜሽ በእንግሊዝ የሚጠብቁትን ሚስትና ልጆቹን ለማግኘት ከወንድሙ ጋር ከህንድ ተነስቶ ወደ እንግሊዝ ለማቅናት ነበር የቦይንግ ምርት የሆነው ቦይንግ 787-8 የመንገደኞች አውሮፕላን ተሳፍሮ መንገድ የጀመረው። አውሮፕላኑ ምድር እንደለቀቀ በደቂቃዎች ውስጥ ሁኔታዎች ተቀያየሩ። የተሳፈረበት አውሮፕላን ተከስክሶ በእሳት ተያያዘ። ህያው ነፍሳት ወደ ሞት አረበባቸው። በተአምር የተረፈው ኩማር ራሜሽ በአውሮፕላኑ ውስጥ ከነበሩት 242 ተሳፋሪዎች ብቻ። ዋነኛው የተረፈው ሰው ሆነ። ራሜሽ ቡጥ ያረፈበት በሚመስል ሁኔታ እየተራመደ ወደ አምቡላንስ ሲሄድ ታይቷል። ይህ በእውነቱ ተአምር ነው። በህይወት የተረፈው ራሜሽ ሁኔታውን ሲያስታውስ፣ ስነሳ በዙሪያ ስክሪኖች ነበሩ። በጣም ነበር የፈራውት። ተነስቼ የሮጥኩኝ በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ። አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ተናግሯል። ቪሽዋሽ በአውሮፕላኑ እስከ ወንድሙ ጋር ነበር። ወንድሙ እሱ ከተቀመጠበት በተቃራኒ እንደነበር ገልጾ ወንድሙን ማግኘት እንዳልቻለና እንዲያፋልጉት ተማጽኗል። ባለፉት አመታት ውስጥ ከታዩት እጅግ አስከፊ የተባለው የአውሮፕላን አደጋ በትናንትናው እለት በህንድ ተከስቷል። የቦይንግ ምርት የሆነው ቦይንግ 787-8 የመንገደኞች አውሮፕላን በበረራ ቁጥር ኤአይ 171 242 ተሳፋሪዎችንና የበረራ ሰራተኞችን አሳፍሮ ከህንድ አህመድ አባድ በመነሳት ወደ እንግሊዝ ለንደን ጋትዊክ አውሮፕላን ማረፊያ በመብረር ላይ የነበረው የመንገደኞች አውሮፕላን ከመነሻው በደቂቃዎች ውስጥ በጤና ተማሪዎች የማደሪያ ክፍል ውስጥ ተከስክሷል። እስካሁን ድረስ በወጡ መረጃዎች መሰረት ከአውሮፕላኑ ተሳፋሪዎች ውስጥ በሕይወት የተ የተረፈው የህንድ ተወላጅ የሆነው እንግሊዛዊ ብቻ ሲሆን በሆስፒታልም ሕክምና እየተደረገለት ይገኛል። የህንድ የሀገር ውስጥ ሚኒስትርም ሆስፒታል ሂደው ጠይቀውታል። ቤተሰቦቹ በሰጡት ቃል ደግሞ በደረቱና በፊቱ ላይ የተወሰነ ጉዳት እንዳጋጠመው፣ ከዚህ አደጋ እንዴት በህይወት እንደተረፈ ተአምር እንደሆነባቸው፣ ለራሱም ተአምር እንደሆነበት ገልጸዋል። አሁን ላይ በሆስፒታል የሕክምና ክትትል ላይ እንደሆነና ደህና እንደሆነም አክለዋል። የህንድ የሲቪል አቪሽን ዳይሬክቶሬት ጄኔራል ዳይሬክተር ፋይዝ አህመድ ለአቪሽን ፕሬስ እንደተናገሩት ከአህመድ አባድ አውሮፕላን ማረፊያ ከተነሳ አምስት ደቂቃ በኋላ ተከስክሷል። የቀጥታ መከታተያ ጣቢያ የበረራ ራዳር እንደዘገበው አውሮፕላኑ ከተነሳ ከሰከንዶች በኋላ የመጨረሻውን ግንኙነት መቋረጡን ዘግበዋል። በአውሮፕላኑ ውስጥ የነበሩት ተሳፋሪዎችን ጨምሮ አደጋ የደረሰበት የጤና ኮሌጅ ውስጥ የነበሩት የሟቾች ቁጥር እስካሁን ድረስ ማረጋገጥ አልተቻለም። ሮይተርስ በሀገሪቱ ከፍተኛ የፖሊስ ባለስልጣን ቪዲ ቦድሃሪን አናግሮ የሟቾች ቁጥር ከዚህ በፊት ተጠቅሶ የነበረው 290 የሚለው ቁጥር በድጋሚ የተቆጠሩ በመኖራቸው ምክንያት ቁጥሩን ወደ 240 አስተካክለውታል። ከዚህ ውስጥ ግን ምን ያህሉ አውሮፕላን ውስጥ የነበሩ ምን ያህሉ ደግሞ መሬት ላይ የሚለው ግን ማረጋገጥ አልተቻለም። ባለስልጣኑ አክለው እንዳሉት ከሆነ በህይወት የተረፈው ከአውሮፕላኑ የድንገተኛ መውጫ አጠገብ የነበረው ተሳፋሪ ስለመሆኑ አረጋግጠው፣ ሌሎች ተጨማሪ ሰዎችም በሆስፒታል ውስጥ ሊኖሩ እንደሚችሉ ተናግረዋል። ታይምስ ኦፍ ኢንዲያ በበኩሉ የሟቾች ቁጥር ወደ 265 ከፍ ብሏል ሲል ዘግቧል። አደጋው የደረሰው የጤና ኮሌጅ ተማሪዎች ለምሳ በወጡ በደቂቃዎች ልዩነት መሆኑንና ኩሻል ቻውሃን የተባለ አንድ የኮሌጁ ሙያተኛ አውሮፕላን አደጋው የደረሰው ከ10 ደቂቃ በኋላ ቢሆን ኑሮ ከሶስት መቶ በላይ ዶክተሮች በውስጡ ይገኙ ነበር። አደጋው ሲከሰት ገና እንደወጣን ነበር፣ ከዚህም የከፋ ይሆን ነበር ብሏል። የህንድ የብሔራዊ አደጋ ምላሽ ኃይል ስድስት ቡድኖችን አሰማርቷል። ቦታው ሙሉ በሙሉ እስኪጸዳ ድረስ የመጨረሻውን የተጎጂዎች ቁጥር መስጠት አንችልም ሲል አሳውቋል። የፖሊስ ምክትል ኮሚሽነር ካናን ዴሳይ እንደተናገሩት እስካሁን 265 አስክሬኖች ተቆጥረዋል። ቢያንስ 24 ሰዎች ምድር ውስጥ ይኖራሉ ተብሎ ይታሰባል። ተጨማሪ አካል ክፍሎች ሲገኙ ጉዳቱ ሊጨምር ይችላል ብለዋል። ከሟቾች መካከል የቀድሞ የጉጃራት ግዛት ጠቅላይ ሚኒስትር ሚኒስትር ቪጃይ ሩፓኒ ይገኙበታል። አህመድ አባድ የጉጃራት ዋና ከተማ ናት። የመንግስት የጤና ጥበቃ ሚኒስቴር እንደገለጸው ዘመዶቻቸው የሟቾቹን ማንነት ለማወቅ የዲኤንኤ ናሙና እንዲያቀርቡ ተጠይቀዋል። ከአደጋው በኋላ የአውሮፕላኑ ኋለኛው ክፍል በህንጻው አናት ላይ ተጣብቆ ነበር። ከተሳፋሪዎች መካከል 217 ታዋቂዎች፣ 11 ልጆችና ሁለት ህጻናት ይገኙበታል ሲል አንድ ምንጭ ለሮይተርስ ተናግሯል። ኤሪ እንዲያ እንዳስታወቀው ከተሳፋሪዎቹ ውስጥ 169 ህንዳውያን፣ 53 እንግሊዛውያን፣ 7 የፖርቹጋል ዜጎችና አንዱ ደግሞ ካናዳዊ እንደነበሩ እንደነበር ተዘግቧል። በአቪሽን ሴፍቲ ኔትወርክ መረጃ መሰረት በ2011 የንግድ በረራዎችን የጀመረው ድሪም ላይነር የተባለው የቦይንግ ምርት ላይ የደረሱ አደጋ ይህ የመጀመሪያው ነው። አውሮፕላኑ በ2013 የመጀመሪያ በረራውን ያደረገ ሲሆን በጥር 2014 ደግሞ ወደ ኤር ኢንዲያ እንደተወሰደ የፍላይት ራዳር መረጃ ያሳያል። የህንድ ሲቪል አቪሽን ሚኒስትር ራም ሞሃን ናይዱ የአውሮፕላኑ አደጋ ምርመራ ቢሮ መደበኛ ምርመራ መጀመሩን አስታውቀዋል። መንግስት ጉዳዩን በሚገባ ለመመርመር ከተለያዩ መስኮች የተውጣጡ ባለሙያዎችን የያዘ ከፍተኛ ኮሚቴ እያቋቋመ ነው ብለዋል። የቦይንግ ዋና ስራ አስኪያጅ ኬሊ ኦርትበርግ እርሱና የቦይንግ የንግድ አውሮፕላን ክፍል ኃላፊ በቀጣዩ ሳምንት በፓሪስ ለሚካሄደው የአየር ትርኢት ላይ ላለመገኘት መወሰናቸውን ለሰራተኞቹ አሳውቋል። ይህ ትርኢት በዓመት ውስጥ በአቪኤሽን ኢንዱስትሪ ውስጥ ትልቅ ቦታ የሚሰጠው አጋጣሚ ነው። ከአደጋው በፊት ኦርትበርግ ከቅርብ ዓመታት ወዲህ በርካታ የምርትና የደህንነት ተፈታታኝ ሁኔታዎች ያጋጠሙት ኩባንያው የነበረውን አመኔታ መልሶ ለማደስ በሚደረገው ጥረት ከፍተኛ ምርታን በማድረግ ወደ ፓሪስ እንደሚጓዙ ገልጸው ነበር። የቦይንግ ስፔሻሊስት ቡድን በህንድ የሚገኘውን መርማሪዎችን ለመርዳት ለማዋጋት ዝግጁ መሆኑን ገልጸዋል። የኤር ኢንዲያ ዋና ስራ አስኪያጅ ካምቤል ዊልሰን ምርመራው ጊዜ እንደሚጠይቃም ነው። ድርጊቱን በተመለከተ የተሰማቸውን ጥልቅ ሐዘን ገልጸዋል። አደጋውን ተከትሎ የቦይንግ አክሲዮን ድርሻ በአምስት በመቶ መቀነሱም ነው የተነገረው። የአውሮፕላን ሞተር አምራቹ ጂ ኤሮስፔስ ወደ ህንድ በመጓዝ መረጃዎችን እንደሚመረምርም አስታውቋል። የአሜሪካ የትራንስፖርት ሚኒስተር የፌዴራል አቬሽን አስተዳደር በምርመራው ላይ ከቦይንግ እና ከጂኢ ጋር በመተባበር እየሰራ እንደሚገኝ አስታውቋል። በተጨማሪም ብሪታንያ ከህንድ ባለስልጣናት ጋር በመተባበር በአደጋው ዙሪያ ያለውን ዝርዝር መረጃ ለማወቅና ጉዳት ለደረሰባቸው እርዳታ ለመስጠት በሂደት ላይ መሆኑን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። አደጋው በደረሰበት የሕክምና ኮሌጅ ውስጥ የተማሪናት የሆኑት ራሚላ አደጋው ሲከሰት ልጇ ለመሳረፍት ወደ ሆቴል እንደሄደ ተናግረዋል። ልጄ ደህና ነው፣ እኔም አናግረዋለሁ። ከሁለተኛ ፎቅ በመዝለሉ ብቻ የተወሰነ ጉዳት ደርሶበታል ብለዋል። የ40 አመቱ አሽፋኪ ናናባዋ ከባለቤቱና ከሶስት አመት ሴት ልጁ ጋር ተሳፍሮ የነበረውን የአጎቱን ልጅ አኬል ናናባዋን ለማግኘት እንደመጣ ተናግሯል። ከመነሳቱ ጥቂት ቀደም ብሎ ደወለልንና እኔ በአውሮፕላን ውስጥ ነኝ፣ እና በሰላም ተሳፍር ያለው ሁሉም ነገር ደህና ነው አለኝ። ይህ የመጨረሻ ጥሪው ነበር በማለት ያስረዳል። የአሜሪካ የበረራ ደህንነት አማካሪ የሆኑት አንቶኒ ብሪክሃውስ ከአውሮፕላን ቪዲዮዎች እንደሚታየው በበረራው ሰዓት የሚያርፍበት መሳሪያ ወርዶ ነበር ብለዋል። ምን እየሆነ እንደሆነ በትክክል ባታውቁ እንኳን የአውሮፕላን ወደ መንሸራተት እየተቃረበ እንደሆነ እንድታስቡ ያደርጋችኋል ሲል ብሪክ ሀውስ አስተያየታቸውን ሰጥተዋል። ባለቤትነቱ የአዳኒ ግሩፕ የሆነው ካደጋው በኋላ ሁሉንም የበረራ እንቅስቃሴዎች ያቋረጠው የአማዳ በአየር መንገድ አሁን ላይ ስራውን እንደቀጠለ ገልጾ ነገር ግን በውስን በረራዎች እያደረገ መሆኑን አስታውቋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ላይ በአማዳብ የደረሰው አሳዛኝ ክስተት አስደንግጦናል፣ አሳዝኖናል፣ ከቃላት በላይ ልብን የሚያሳዝን ነው ሲሉ አስፍረዋል። አህመዳባድ የጉጃራት ዋና ከተማ ስትሆን ጉጃራት ደግሞ የናሬንድራ ሞዲ የትውልድ ከተማ ናት። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ያደጋውን ምስል አውዳሚና ሰቃቂ እንደሆነ አስተያየታቸውን ሰጥተዋል። ፕሬዚዳንት ትራምፕ የአውሮፕላኑ ጉዳት በጣም አስፈሪ ነበር፣ አስቀድሜ ነግሬያቸዋለሁ። እኛ ማድረግ የምንችለውን ማንኛውንም ነገር ለማድረግ ወዲያውኑ እዚያ እንሄዳለን ብለዋል። የኤር ኢንዲያ ባለቤቶች የሆኑት ታታ ግሩፕ የ10 ሚሊዮን ሩፒ ወይም 117000 ዶላር የገንዘብ ድጋፍ እንደሚያደርግና በዚህ አደጋ ህይወታቸውን ላጡ ሰዎች ቤተሰቦች፣ እንዲሁም ጉዳት ለደረሰባቸው ሰዎች የህክምና ወጪ የሚሸፍን ገንዘብን አቅርበዋል። በህንድ ለመጨረሻ ጊዜ የአውሮፕላን አደጋ ያጋጠመው እንደ አውሮፓውያን አቆጣጠር ነሐሴ 2020 አንድ ኤር ኢንዲያ ኤክስፕረስ ቦይንግ 737 አውሮፕላን በደቡብ ኮዚኮዶ በምትባል ከተማ ከባድ ዝናብ በሚዘንብበት ጊዜ በአንድ ሸለቆ ውስጥ ወድቆ 21 ግለሰብ ቤተሰቦች ህይወታቸውን አጥተዋል። እንደ አውሮፓውያን አቆጣጠር ግንቦት 2010 ደግሞ ከዱባይ የመጣ የኤር ኢንዲያ ንብረት የሆነ ቦይንግ 737 አውሮፕላን በደቡባዊ የማንጋሉሩ ከተማ አውሮፕላን ማረፊያ የሚገኘውን ከበረራ ጣቢያው በመንሸራተት ወደ አንድ ገደል በመውደቁ 158 መንገደኞች ለሞት ተዳርገዋል። በተመሳሳይ ሐምሌ 2000 ከ50 ሰዎች በላይ ሕይወታቸውን ያጡበት አደጋ በኮልካታና በኒው ዴሊ መካከል በሚገኙ መኖሪያዎች ላይ የደረሰው አደጋ ተጠቃሽ ነው።